ም ጥላይ መረካቱ ውድ ላይ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የኢድ ልብስ ልንገዛ መጥተን ነበር። በነገራችን ላይ ኔሾግራ ለልጄ እንጂ ለራሴ አላውቅም ማለት ነው። ልብስ ውድ ነው። አረቡን አበሻውም እንዳለዝሁ ነው ማለት ይቻላል ማለት ነው ከታች ሊገዛ መጣ ማለት ነው። እውነት ለመናገር በመቶ ምናምን ብር መቶ አርባ መቶ ሀምሳ ነው እዚህ ማለት ነው። ልብስ በጣም ውድ ነው። ግን ልብሱ የሚያማምር የሚያማምር ልብስ ነው ማለት ነው። ታሪ ማማ፣ ዋጋውን አጠይቁ። እንደምታውቁት እዚህ ጋር መቶ ሰማንያ ስምንት ብር ነው። እንኳን እንኳን መቶ ሰማንያ አምስት ሳወጣችሁ ልገዛ ይቅርና ሰማንያ ብር ራሱ ባገኝ ከዛ አልገዛም ነበር። ግን ትናንትና ባሉካዬ ከውጭ አርጎበት መጣ ማለት ነው እና ለኢድ ልብስ ብሎ ምን የመሰለ ቀሚስ፣ እሱን ራሱ ወድጀው ነበረ ግን ረዘመ ማለት ነው። ለመቀየር ነው የመጣሁት የመረጥኩ ነው ግን እነዚህ አእምሮም ግን መልካቸው ሌላ አይነት ቢያስመርጡ ለእኔ መጋዝ ራሱ ሆኖ ነበረ። ዋጋቸው ነው ታየው ባታየው ነው የሚሻልሽ፣ መቶ ሰማንያ ምናምን ብር መልካቸው ግን ያኔ ስልሽ የነዚህ አይነት መልክ ምርጫ ያለ ካለስ ይበቃሽ። ወዴት ልችችልሽ? ነይ ትከታተላቸዋለህ እንዳለ፣ ዛሬ ማለት ነው። ሰው አረቡን ሆነ አበሻው ቤቱ ቤቱ አይደለም በቃ ማለት ትችላላች፣ እንዳለ እዝን ነው። ሾብራ ማለት ነው። ሾብራ ልብስ እንደሆነ ውድ ነው ግን

እእንደምታወት ወንዶች ልብስ የር ያጣ ልብስ የለም። የኳስ ተጫዋቾች ማለት ነው፣ ልብስ ነው ይሄ፣ በዚህ ጋር መደዳውን ያለው እዛ ለወንዶች ወንዶች፣ ለባሏ እየመረጠችሽ ጓደኛዬ ማለት ነው። ቶብ እላችኋለሁ ወይ? ይሄ ደግሞ የሱሪው ተራ የጅንሱ ተራ ነን ያለ ነው። ልኖር ነው ሞት ነው።

ከተገኘ እንደው ካለ ማለት ነው። እዛ ጋ እሱ ተሆነ ነው

ነው ልከተላት ላት ሚጣይ ተኝታለች። እኛ ዕቃ ቤት እየጎበኘን ነው። መሽ አረብ ዕቃ ቤት ገብተን እየገዛን ነው። አምላችሁም እየጎበኘን ነው። ጎብኙ አብራችሁን እላችኋለሁ ይች እቃ ቃጥቦ መደርደሪያ ያለ ግጣም ሜትር ስንት ነው? አንቺ አንድ ሜትር እሱ አሁን ስንት ነው? አንድ ሜትር ወይስ ሁለት ይዋ

እናንተ የሀገራችንን ስፌት እዚህ አለ ስላላችሁ ግል ምጥምጥ ያለ በአይነት ነው ያለው። ከትንሽ እስከ ትልቅ ማለት ነው። ወት ወት የማመር ስፌት ይህ ደግሞ የሀገራችንን ቃጤ ንምቅራር እዩ። እንዴ ታያችኋል? ማሻአላህ ተባረከላህ ይሄ ደሞ የእሳት ማራገቢያ የክሰል ማራገቢያ ማለት ነው። ወይም የቡና ቡና ቆልተውም እንትን ይሉበታል ኢትዮጵያ ማለት ነው።

አሻንጉሊቶችንም ስታይ ቤቢ ቆይ ቆይ። ሲጀመር የምፈልገው የለም እንቺ ጋር ብቻ ነው ማሚ።